መራቢያ አካል አካባቢ ላይ የሚበቅለውን ፀጉር በአግባቡ የማታነሱ ከሆነ ወይም ደግሞ የማትላጭው ከሆነ ለተለያየ ኢንፌክሽን እንደሚያጋለጣችሁ ታውቃላችሁ። ታዲያ ዛሬ በምን መልኩ ማጽዳት አለባችሁ ወይም ደግሞ መላጨት አለባችሁ የሚለውን አጠር ያለው ውይይት አብረን እናደርጋለን። ቆይታችሁን እስከ መጨረሻው ቀን ይጋራችሁ። ታዲያ ጤና ይስጥልኝ፣ የጤና ኬር ዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ደህና ናቸው፣ እግዚአብሔር ይመስገን። በመሃል ትንሽ ጠፋ ብዬ ነበር፣ አሁን በድጋሚ ተመልሼ ያለው። ታዲያ እንደተለመደው በየሳምንቱ ስለ ጤና በተለያየ ርዕስ ዙሪያ የምንማርበት ፕሮግራም ከዚህ በኋላ ይቀጥላል። ዛሬ ይዤላችሁ የመጣሁት ብዙ ኮመንት እየተጻፈልኝ ነበር፣ በስልክም፣ እንደዚሁም በሜሴጅ በመራቢያ አካል አካባቢ ላይ የሚነሱ የተለያዩ አይነት ኢንፌክሽኖች ወይ ደግሞ ከምን ምክንያት ሊመጣ ይችላል የሚለው ነው፣ በብዛት የምነሳው ጥያቄ። ከችግሮቹ መካከል አንዱ የሆነው መራቢያ አካል አካባቢ ወይም ደግሞ ብብታችሁ አካባቢ ላይ ፀጉር ይበቅላል፣ በተፈጥሮ ፀጉር ይበቅላል። ይህንን ፀጉር ስታጸዱ ወይም ደግሞ ስትላጩ በምን መልኩ መላጨት አለባችሁ የሚለውን ዛሬ አብረን እንወያያለን ማለት ነው። ምክንያቱም ፀጉር በምትላጩበት ጊዜ የተለያየ የምታደርጉት ስህተት ከላይ በኩል የሚገኘው የቆዳ ክፍል በፈንገስ ወይም ደግሞ በባክቴሪያ እንዲጠቃ ልታደርጉ ትችላላችሁ ማለት ነው። እንዴት መላጨት አለባችሁ፣ እንዴት ንጽህናችሁን መጠበቅ አለባችሁ የሚለውን አብረን እንወያያለን። ቆይታችሁን ከኔ ጋር አድርጉ። ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ፣ ላይክ፣ ሼር በማድረግ እንደዚሁም ሀሳብ አስተያየት ካላችሁ በኮመንት ስር አጋሩ እያልኩኝ ወደ ውይይቱ አብረን እናልፋለን። ታዲያስ መራቢያ አካላችሁ አካባቢ ወይም ደግሞ ብብታችሁ አካባቢ ላይ የሚበቅለውን ፀጉር መጀመሪያ ላይ ማድረግ ያለባችሁ ረዘም ያለ ከሆነ በመቀስ ማሳጠር አለባችሁ ማለት ነው። በመቀስ ካሳጠራችሁ በኋላ ነው መላጨት ያለባችሁ። እሱ የሚጠቅማችሁ ለምንድን ነው? ፀጉር ስትላጩ ከዚህ እንደዚህ እንደምታዩት፣ ከዚህ ወደዚህ፣ ልክ ወደሚተኛው ፀጉር ወደሚተኛው ወደሚያድገው ነው መላጨት ያለባችሁ ማለት ነው። ይሄ ለምንድን ነው የሚጠቅማችሁ? እዛ አካባቢ ላይ እንዳይቆጠቆጣችሁ ወይም ደግሞ እንዳይቆስል፣ የማቃጠል ባህሪ እንዳይኖር ያግዛችኋል ማለት ነው። ወደ ተቃራኒው ልክ እንደዚህ ልክ እንደዚህ እንደምታዩት ወደ ተቃራኒ የምትላጭው ከሆነ አንደኛ ይለበልባችኋል። የአንዳንድ ሰው ፀጉር ደግሞ ጠንካራ ስለሆነ በጣም የህመም ስሜት ይሰማቸዋል። በተጨማሪ ቆዳችን ቀዳዳ ቀዳዳ አለው። በጉልበት ወደ ተቃራኒው ስትላጩ በዛ በቀዳዳ በኩል ባክቴሪያ፣ የተለያየ ማይክሮ ኦርጋኒዝም እንዲገባና ኢንፌክሽን እንዲፈጠር ሊያደርግ ይችላል። ስለዚህ በቀላሉ መላጨት እንድትችሉ ቅድማ በመቀስ ካሳጠራችሁ በኋላ ከዛን በምላጭ ልክ ወደዚህ ወደ ፀጉሩ ወደሚተኛው ወደሚያድገው በኩል ትላጫላችሁ ማለት ነው። ሁለተኛው ማድረግ ያለባችሁ ከመላጨታችሁ በፊት የምትላጩበትን አካባቢ ለብ ባለ ውሃ መታጠብ አለባችሁ። ይሄ የሚያግዛችሁ ለብ ያለ ውሃ ጸጉራችሁን እንዲለሰልስ ያደርጋል። ሁለተኛው ደግሞ የቆዳችሁ ቀዳዳ እንዲከፈት ክፍት እንዲሆንና በቀላሉ መላጨት እንድትችሉ ያግዛችኋል። ስለዚህ ለብ ባለ ውሃ ቀድማችሁ መታጠብ አለባችሁ። ይሄ ለምን ያግዛችኋል? ስትላጩ መለብለብ ስሜት፣ የመቃጠል ስሜት፣ የመቆጥቆጥ ስሜት እንዳይሰማችሁ ስለሚያግዛችሁ ነው። ሦስተኛው ማድረግ ያለባችሁ ነገር ከመላጨታችሁ በፊት ንጹሕና ለብ ባለ ውሃ ቀለል ባለ ሳሙና አድርጋችሁ መታጠብ አለባችሁ። ይሄ የሚያግዛችሁ እዛ አካባቢ ላይ የሚገኘውን ላብ፣ ባክቴሪያ፣ የተለያየ ቅባቶች ነገር ለማስለቀቅ ያግዛቸዋል። ስለዚህ ይሄ ደግሞ ዋናው አንዱ ጥቅሙ እዛ አካባቢ ላይ የተለያየ ባክቴሪያ ሊኖር ይችላል። ስትላጩ ደግሞ ድንገት ራሳችሁንም ልትቆርጡ ትችላላችሁ። ወይም ደግሞ ለብ ባለ ውሃም ስለምትታጠቡ በምትላጭበት ጊዜ የቆዳ ቀዳዳዎች ክፍት ሊሆኑ ይችላሉ። በዛ በኩል የተለያየ ባክቴሪያና ማይክሮ ኦርጋኒዝም ስለሚገባ ቀድማችሁ አካባቢውን ማጽዳት በጣም ጥቅም አለው ማለት ነው። አራተኛው ማድረግ ያለባችሁ ካጸዳችሁና ከታጠባችሁ በኋላ ንጹህና ሻርፕ በሆነ ወይም ደግሞ በደንብ መላጨት በሚችለው ምላጭ ቀስ ብላችሁ መላጨት አለባችሁ። ሻርፕ መሆኑ ወይም ደግሞ ንጹህ መላጭ መሆኑ ራሳችሁንም እንዳትቆርጡ እንዳትፈገፍጉ ያግዛቸዋል። ቆዳ ሲፈገፈግ እና በተደጋጋሚ አንድ ቦታ ለመላጨት ብላችሁ ስታሹ ይቆስላል። እንደዚም ደግሞ የተለያየ ባክቴሪያ ወደ ውስጥ እንዲገባ ያግዘዋል። ያኔ ደግሞ ኢንፌክሽን ሊያስከትል ይችላል። ስለዚህ ንጹህና ሻርፕ በሆነ ወይም ደግሞ በደንብ መላጨት በሚችለው ምላጭ መላጨት አለባቸው። በተለይ መራቢያ አካል አካባቢ ላይ ሲሆን በምላጭ ለመላጨት በጣም ያስቸግራቸዋል። ስለዚህ እንደዚህ አይነት መላጫ ስትጠቀሙ በጣም ጥሩና የተመረጠ ነው የሚሆነው። አምስተኛው ስትላጩ አንዳንድ ቆዳ ሴንሲቲቭ ሊሆን ስለሚችል የተለያየ ክሬሞችን ወይም ጄል መጠቀም ትችላላችሁ እንደዚሁም ደግሞ በደረቅ መላጨት የለባችሁም። ደረቅ ቆዳ መላጨት የለባችሁም። ቅድማ ማለስለስ ያስፈልጋል። ቅድም እንዳልኳችሁ መታጠብ ከዛን አስፈላጊም ከሆነ ጄል ወይም ደግሞ የተለያዩ ክሬም ተቀብታችሁ እንደዚሁም ደግሞ በሳሙና በአረፋ አድርጋችሁ ሊሆን ይችላል። በዛ መልኩ መላጨት ያስፈልጋችኋል ማለት ነው። ይህን ስታደርጉ ቆዳችሁ የማቃጠል ባህሪ ወይም ደግሞ የመለብለብ ባህሪ እንዳይኖረው ያግዛችኋል ማለት ነው። ስድስተኛው ስትላጩ ቀስ ብላችሁ በጥንቃቄ መሆን አለበት። ራሳችን እንዳትቆርጡ ቀስ ብላችሁ በጥንቃቄ ወደ በቀለው ሳይድ ቀስ ብላችሁ መላጨት ያስፈልጋቸዋል። ሌላው ነገር በተደጋጋሚ አንድ ቦታ ላይ በምላጭ ማሸት የለባችሁ። በምላጭ መፈግፈግ አያስፈልጋችሁም። ቆዳችሁ፣ የላኛው የቆዳ አካል ይጎዳል። በዛን ሰዓት ደግሞ ለተለያየ ኢንፌክሽን እና ምናልባት ልብ ብላችሁ ከሆነ አንዳንድ ሰው ላይ ከተላጨ በኋላ ልክ እንደ ብጉር ነገር ወይም ደግሞ እንደ ቁስለት ሊወጣ ይችላል፣ ወይም ደግሞ ሊጠቅር ይችላል። ይሄ ከምንድን ነው የሚመጣው? በምትላጭበት ሰዓት በተደጋጋሚ የምትፈገፍጉ ከሆነ እንደዚህ አይነት ነገር ሊከሰት ስለሚችል እንደዚህ አይነት ነገር ጥንቃቄ ማድረግ አለባችሁ። ብዙ ጊዜ ልብ ብላችሁ የምታዩ ከሆነ ብብት አካባቢ ወይም ደግሞ መራቢያ አካል አካባቢ ላይ የመጥቆር ባህሪ የሚያጋጥማቸው ሰዎች አሉ። ያ ከምንድን ነው የሚመጣው? በሚላጭበት ሰዓት በተደጋጋሚ አንድ ቦታ ላይ መፈግፈግ ያ ደግሞ ጠባሳ እንዲኖረውም ያደርጋል ማለት ነው። እንደዚህ አይነት ነገር ማድረግ የለባችሁ ማለት ነው። ሰባተኛው ማድረግ ያለባችሁ ነገር ተላጅታችሁ ከጨረሳችሁ በኋላ በንጹህ ውሃ ሪንስ ማድረግ ወይም ደግሞ መታጠብ አለባችሁ። ቅድም እንዳልኳችሁ መጀመሪያ ላይ ለብ ባለ ውሃ ነበር ታጠቡ ያልኳችሁ። ምክንያቱም ለብ ያለ ውሃ የቆዳችሁ ቀዳዳ ክፍት እንዲሆንና በቀላሉ መላጨት እንድትችሉ ነበር አሁን ደግሞ መጨረሻ ላይ ከጨረሳችሁ በኋላ ቀዝቀዝ ባለ ውሃ ነው መታጠብ ያለባችሁ። ያ የተከፈተው ቀዳዳ መልሶ መዘጋት ስላለበት ማለት ነው። ካልተዘጋ የተለያየ ባክቴሪያ እና ኒ ማይክሮ ኦርጋኒዝም በቀዳዳው በኩል ገብቶ የተለያየ ብጉር፣ ኢንፌክሽን ሊያጋልጣችሁ ስለሚችል ቀዝቀዝ ባለ ውሃ ከታጠባችሁ በኋላ በንጹህ ፎጣ ቀስ ብላችሁ ሳታሹ ማደራረቅ ያስፈልጋችኋል ማለት ነው። ሌላው ለተወሰነ ደቂቃ ወይም ደግሞ ለተወሰነ ሰዓት ጥብቅ ያለ ልብስ መልበስ የለባችሁ። እንዳይለበልባችሁ ወይም ደግሞ እንዳያሳክካችሁ ቀለል ያለ ልብስ መልበስ ያስፈልጋችኋል ማለት ነው። ስምንተኛው ማድረግ ያለባችሁ ነገር ታጥባችሁ ካደራረቃችሁ በኋላ ሞይስቸራይዝ ወይም ደግሞ እዛ አካባቢ ላይ ለስለስ እንዲል እስሙዝ እንዲሆን ማድረግ አለባችሁ። ልክ እንደ ኦሊቬራ አይነት ቅባቶችን በመጠቀም እዛ አካባቢ ላይ መቀባት። ከዛ ቆዳችሁ ለስለስ እንዲልና እንዳያሳክካችሁ እንዳይለበልባችሁ ስለሚያግዛችሁ እንደዛ አይነት ቅባቶችን መቀባት አለባችሁ። ቆዳችሁ ካልም እንዲያደርግ ወይም ደግሞ እንዲረጋጋ ስለሚያግዛችሁ እንደ ኦሊቬራ አይነት ቅባት መጠቀም አለባችሁ። ታዲያ ስለዛሬ አጠር ያለ ያዘጋጀሁላችሁ ውይይታችን ይህን ይመስል ነበር። ቆይታችሁን ከኔ ጋር ስላደረጋችሁ በጣም ከልብ አመሰግናለሁ። በድጋሜ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ እንደዚሁም ሀሳብ፣ አስተያየት ካላችሁ በኮመንት ጻፉልኝ። ሰላም ሁኑልኝ። ቸር ሰንብቱ። ሳምንት በሌላ ፕሮግራም እንገናኛለን።